አንዳንድ ነገሮች ወደ ህይወታችን ሲመጡ ያልታሰበ ነገር ይዘው ይመጣሉ ማለት ነው። አንዳንድ መልካም ነገሮች ከዛ የበለጠ መልካም ነገር ይዘውልን እንደሚመጡ ዛሬ በፈኪ መቶኬ በመግባት አይቻለሁ ማለት ነው። እንግዲህ ፈኪያ መቶኬ ከገባች ቆየች፣ ቀናቶችን አስቆጥራለች። በትልቅ ሰርፕራይዝ እየጠበቅናት እሷ ያኔ በደንብ ታከብሯል ብለን እየጠበቅናት ዛሬ ግን ባልታሰበ መልኩ እንግዲህ ተምር ድርጅት እንግዲህ የቤት ስጦታ አበርክቶላታል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻና የቤተሰቦች እንዴት ናችሁ? ከዲጋ ሁሉ ሰላም ነው አልሐምዱሊላህ። እንዲሁም ክርስቲያኖች ሰላም ጤና ስጥልኝ ብያለሁኝ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ እንዲሁም ነባሮቹ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ እላለሁኝ። ዛሬ እንግዲህ ፈኪያ 100k በመግባቷ ትልቅ ትልቅ ያልታሰበ ተምር ፕሮፐርቲስ እንግዲህ የቤት ስጦታ አበርክቶላታል ማለት ነው በማንስ አማካኝነት የቤቱ ስጦታ ተገኘ የሚለውን አብረን የምንጫወት ይሆናል እስከዛው ድረስ እናንተ ግላይክ እያደረጋችሁ ፈኪያ እርግቧ እንኳን ደስ ያለሽ እያላችሁ ቤቴን አድምቁት ማለት ነው በኮሜንት እንግዲህ ፈኪያ እንደምታውቁት ብዙ ነገር ያሳለፈች ውጣ ውረዶችን ያሳለፈች ብዙ መከራዎችን ከልጅነቷ ጀምራ እንግዲህ ያሳለፈች ልጅናትና ሁሉ ሁሉን ነገር አሳልፋ ወደ አዲስ አበባ በመምጣት እንግዲህ ደግሞ የአዲስ አበባን ሕይወት ቀምሳ ብዙ ተብላ ብዙ ተሰድባ ብዙ ተረግጣ ብዙ ነገር ተብላ እንግዲህ ለፈኪያ ብዙ ማለት አልችልም። ሁላችሁም ታውቁታላችሁ። እንግዲህ በዚህ በቻናሏ አማካኝነት ማለት ነው ሊሸጥም ብዙ ደረጃ ደርሶ ነበረና እንግዲህ ያን ኩላ ተቋቁማ በእኛ በኦዲንሶቿ ማለት ነው። በእህት በወንድሞቿ እንግዲህ ብርታት መቼም አንድ ሰው ሆነ ስኬት ላይ ሲደርስ ለብቻው አይደለም ሆነ ስኬት ላይ የሚደርሰው እና ብዙ ወንድሞቿም እህቶቿም አብራ የሰራቻቸው እኛም ኦዲንሶቿም ሆነን እንግዲህ ሰው ደረሰበት ያንን መቶኬ ደርሳለች ማለት ነው። ያንን በተመለከተ እንግዲህ አሚር ከተምር ፕሮፐርቲስ ጋር በመ በመተባበር እንግዲህ የቤት ስጦታ ትልቁን ስጦታ እንግዲህ አበርክቶላታል ማለት ነው። ፈኪያ እንግዲህ የተምህር ፕሮፖርቲስት ሁለተኛ የቤት ስጦቷ እንደሆነ ሁላችንም እናውቃለን። ባለፈ በአህሙ አህሙ ፕራንክ ባደረጋት ኤምሲ ምንድን ነው የሚባለው ድርጅትም እንደ ሰጣት እናውቃለን። ከአህሞ ጋር ጅዳ ሰፈር የሚባለው ሰፈር እንግዲህ እንደገዛች እናውቃለን። እዛም ሰፈር እንግዲህ እኔም አንዷ የፈኪያን ቡና መጠጣት የምፈልግ አንዷ ጎረቤቷ ነኝ ብዬ እንግዲህ እዛም ገዝቼ ነበር። እንግዲህ በፈኪያ ተፈኪያ ጋር መራቅ የለብኝም ብዬ ማለት ነው። አሁንም እንግዲህ ተተምር ፕሮፐርቲስት እንግዲህ በቃ ከፈኪያ መለየት የለብኝም ብዬ ልደውል ነው ማለት ነው። እናንተ ምን እኔን ተከተላችሁ እንግዲህ የመዳብ ቅመሞች የፈኪያ ኦዲንሶች፣ እንግዲህ ወደ ተምር ፕሮፐርቲስት ጎራ እንድትሉ መልእክቴን አስተላልፋለሁኝ ምክንያትም የምንወዳት የምናከብራት ፈኪያ እንግዲህ ተምር ፕሮፐርቲስት የቤት ስጦታ ስላበረከተላት እኛም እንግዲህ ከእሷ ጋር በቃ አብረን ጎረቤት ሆንን። ቡናዋን ለመጠጣት ሳቋን ለመካፈል ሳቋን፣ ደስታዋን፣ ሐዘኗን ለመካፈል እንግዲህ ከጎኗ መሆን አለብን ብለን ቆርጠን ተነሳናል። ሁላችሁም ላይክ እያደረጋችሁ እንግዲህ ቤተሰብ መሆን እንችላለን ማለት ነው። በቃ እንደውም ሹጋችን አንድ ጋር መሆን አለበት ማለት ነው። ምንድን ነው የሚባለው በአማርኛ ሹጋ አር አላላቀውም፣ እና ሁላችሁም ተባብራችሁ እንግዲህ በፈኪ ስም በፈኪ ስም እንግዲህ ዳያስፖራዎችም የኔም ቪዲዮ ከሰማችሁት እንድትገዙ ማለት ነው። ቤት መግዛት አለባችሁ ነው የምለው። ምክንያቱም ፈኪያን ከወደዳችኋት፣ ቤት ስትገዙ ከፈኪያ ከሆነ እንግዲህ የፈኪያ ቤት በነጻ ይሆንላታል ማለት ነው። ግን ይህ ነገር ማስታወቂያ ነው፣ ስጦታ ነው። እናንተ ጣልቀው እስኪ እንደው ጋበዝ ላርጋችሁ ማስታወቂያ ነው፣ ጓላ ስጦታ ነው። እስኪ ንገሩኝ። ያው እንግዲህ አብዛኞቹ ማስታወቂያ ሲሰሩ እንደዚህ ስለሚያደርጉት እንግዲህ አሚርም እንግዲህ ሁሉም እንኳን ደስ ያለሽ፣ እናህሙም የኒ እርግብ የኒ ህት፣ አሁን እኮት የኔ ፍቅር ከማለት አልፎ እርግቧ የኒህት ብሎ የፖሰተውን አላያችሁም? እና ሁሉም ሲፖስቱልኝ እሱ አልቦሰተ ምንድን ነው? ምን ሆኖ ነው ብዬ እያሰብኩ ነበረ ብላለች። እሱ ደግሞ ይሄንን ከተምር ፕሮፖስቲስ ጋር ተባብሮ ይሄንን ስጦታ በቤት ስጦታ ለማስደሰት እንግዲህ ነው ዝም ያለው እንዲሳካለት ማለት ነው። እንግዲህ ስጦታ ህም ተሳክቶልሃል ብዬ አስባለሁኝ። ፈኪያ እንኳን ደስ ያለሽ፣ እኳን ለዚህ አበቃሽ ማለት ነው። አንቺ ጠንካራ ሴት ነሽ። ያንኮላ ስድብ ማንም ሴት ማንም ሴት ሊቋቋም የማይችለውን ስድብ ተሳስ ሸክመሽ እንግዲህ አልፈሽ ነው እዚህ መቶ ኬ የደረሽው። ና እኔ አንዳንዴ ሀባይቦቼ የፈኪያን ጥንካሬ ትንሽ ባካፈለኝ እላለሁ ማለት ነው። እኛ የመዳም ቅመሞች በጣም ጠንካራ ነን ሐቂቀውን ነገር ግን እንደዚህ አይነት ነገሮችን እንችል አይመስለኝም። ደርሶ ብንም ስለማያቅ እንደሷ ማለት ነው። ያው ሚዲያ ላይ ስላልወጣን ማለት ነው። እና ትንሽ ባካፈለኝ እንድምችልበት እንደሷ ችሌ ማልፍበት። እሷ ኮ እየሳቀች ነው የምታሳልፈው ሁሉን ነገር ማለት ነው፣ ስድቡንም፣ ማንኛውም ነገር ሲደርስባት ማለት ነው ስቃ ነው የምታሳልፈውና ያው አንዳንድ አንድ ነገሮችም ሆድ ቢያስብሱም አልፈዋለች ማለት ነው። ነገር ግን የኛ ስድብ የኛ ረገጣ ግን በደንብ በስነ ስርዓት ነው የለወጣት ማለት ነው። እና ተለውጣበታለች እንጂ አላስከፋትም ነው የምለው እኔ ሀቫይቦቼ ፈኪያ ስድብ እናንተ ማለት ነው። በመጠንከሯም ለውጧንም አግኝታለች ማለት ነው። እና ዛሬ በትልቅ ስጦታ እንግዲህ ተበርክቶላታል። እኛ ግን የጠበቅናት በመቼም በሰፊው እንደምታከብሩ አሁንም እርግጠኛ ነኝ። ያው ይሄ የአሜር ሰርፕራይዝ ነው እና የተምር ፕሮቢስቴስ ስጦታ ነው እንግዲህ የተበረከተላት ማስታወቂያም ሆነ እንግዲህ ስጦታም እንግዲህ አናቅም። ለማንኛውም በእሷ ስም ከእሷ ጋር መግዛት አለብን ብለን እኛ እንግዲህ ቆርጠን ተገኝተናል ማለት ነው። ተንስተናል። ሁላችሁም ተነሱ ለማለት እሞክራለሁ ማለት ነው። ሁላችሁም በፈኪ ስም እያላችሁ ቅናሽ እንዲደረግላችሁ ግዙ ማለት ነው። ቤት እንግዲህ ለየት ያለ ሁሉ ነገር የተሟላለት ነው ብለዋል። ያው ሁሉም እንግዲህ የእኛን ለየት የሚያደርገው ነው የሚሉት ም ዲኤም ሪል ስቴትም እንደዛ ነበር ያሉት ማለት ነው። ሁሉም ያኔ የኔ ተኔ ይበልጣል አይደለም ይባለው እንደዛ ለማለት እየሞከሩ የኔ ይበልጣል ይላሉ ሁሉም ማለት ነው። እና ሀባይቦቼ እንላችሁ ማለት ነው። የኔም ጎረቤት መሆን ተፈልጋችሁ፣ የፈኪያም ጎረቤት መሆን ተፈለጋችሁ። ከጅዳ ሰፈሩ ቤታችን ደሞ ሁለተኛ ወደ ተምር ሪል ስቴት ተዛዋውረናል ማለት ነው። ሀባይቦቼ ሀያት ሰፈር እንገኛለን ሀያት ሰፈር ነው። በቃ ፈኪ አሁን ሀያት ሰፈር አይደለ የተደረገላት፣ እኔም ሀያት ሰፈር እዘው ማለት ነው። ተስፋ ጎረቤት ነው ሆነው ሁላችሁም እንኳን ደስ ያለሽ የምንላት እንግዲህ ተተምርር ስቴት ቤት በመግዛት ነው ማለት ነው እ እኛ ሴት ይቀርብናል። የመዳም ቅመሞች እንዲ የመዳምን ብር የት ልናሳርፈው ነው? መግዛት አለብን። በቃ ቤቱን መግዛት አለብን ማለት ነው። ከመዳም ቤት ያገኘ ነውን ብር መጀም ከዩቱብ የምናገኘውን ብር አላላችሁም? መጀም ከዩቱብ የሸቀልኩትን ብር አላላችሁም? ሀባይቦቼ እሱም አንድ ቀን እኮ የከፍለኝና ገዛ ይሆናል ቤት ለነገሩ ያክል ማለት ነው። ዩቱብ ምን ያለውጣው አለ? ምን ያልቀየረው አለ? ምን ሀሳቡን ያላስቀየረው አለ? ምን ሰውነቱን ያልቀየራለ አለ? አቋሙን ማን ያልቀየረ አለ? ዩቱብ ማለት ነው። እኔንም የሚቀይረኝ ይሆናልና መግዛት አለብን አላለሁኝ ሀባይቦቼ እንግዲህ ዛሬ በሰፊው እመጣለሁ በቀጣይ ዛሬ ግን፣ ፈኪያን እንኳን ደስ ያለሽ ልነ የመጣሁት ልገዛም ቤትም ልገዛ ማለት ነው የመጣሁት። እና ላይክ እያደረጋችሁ እናንተ አረ ላይክ አድርጉ፣ ሰብስክራይብ አድርጉ። ምን ነካችሁ እናንተ? ሰብስክራይብ አድርጉ፣ በቃ እንዴ፣ ሸርም አድርጉ። ምን ትጎዳላችሁ? እና እንግዲህ እኔ አከካልኳችሁ በቃኛል። ሀቢቦች በጣም ወዳችኋለሁ። ፈጣሪ ሀገራችንን ሰላም ያድርግልን እያልኩኝ በዙ ሰናበታችኋለሁኝ። ግን ግን ሁላችሁንም ማስጠነቀቃችሁ ከዚህ ቤት ሳትገዙ እንዳያልፋችሁ ይሄ ቻንስ እንዳያልፋችሁ ማለት ነው። 2018 በቃ የእኛ የመዳም ቅመሞች ቤት የምንገዛበት ነው ማለት ነው። እና ወዳችኋለሁ። አላህ ሀቢቦቼ ያድርግልን፣ አሜን በሩ። እስከ መጨረሻ ያዳመጣችሁ ባይ ባይ።